ድንቅ ነበረ ጋሽ ማሙድን በዮሴፍ ድምጽ ሰማን የሚያምር አቀራረብ ለሁለተኛ ዙር የሚመጥን ለፋና ለአምሮት ፍጻሜም የሚመጥን ለኮኮ ባንዶችም አንድ ያጨብጭቡ ድንቅ ነበር እናመሰግናለን ወደ ዳኞቻችን ከማለፋችን በፊት አሌክስ አስተያየት ብቻ እስቲ ለዮሴፍ የተሰማውን ይነግረናል እኔ አሁን ሁለቱንም ስሰማቸው በራሳቸው በራሳቸው ቅላጼ ቆንጆ አድርገው ነው የተጫወቱት። የተፈራ ነው የሚሰማት የጋሽ ማህሙድንም በራሳቸው ስታይ ነው እና ቆንጆ አድርገው የተጫወቱት ስለዚህ በርታ ነው ሙሉ። እና እናመሰግናለን ጋሽ ማህሙድ አህመድን ፍቅር በዘበዘኝ በጣም ቆንጆ አድርገው ነው የተጫወቱት በጣም እና የዘፈኑ የሚፈልገውን ሞቅታ እኔ ገረመኝ ደግሞ በጣም መሀከል ላይ ኢንስትሩመንቱ ሶሎ ሲያደርግ አብረ ፊሊንጉን የቱ ጋር ራሱ ኪክ እንዳለውና ከት እንደሚያደርግ ሁሉ በደንብ ልብ ሆና በደንብ ይመታል። ልብ በደንብ እንደሚመታ እና ሙዚቃ ላንተ የተሰጠ እንደሆነ በደንብ ገብቶኛል። ዛሬ በጣም አሪፍ ነበር። ደስ ስላለኝ 9950 ዮሴፍ በጣም ግሩም ነበረ። ምርጫ በጣም የሚደነቅ ነው። በነገራችን ላይ ከምርጫ ስነሳ ከዛ ምን እየገረመኝ ነበር መሰለ፣ ብዙ ጊዜ በእርግጥ አንስተን የምናውቀው ሀሳብ ነው። አሁን የጋሽ መሃሙድን ተፈጥሯዊ ድምጽ ስናይ ና የዮሴፍን ስናይ፣ በጣም እጅግ በጣም ተቃራኒ ዞን ውስጥ ያሉ ናቸው። ና ግን ሁል ጊዜ በራስ ድምጽ ማዜም ወደ ራስ መውሰድ ምናምን የምንለው ሀሳብ ምን ያህል በጣም ውጤታማ እንደሚያደርግ ድምጻዊያንን አሁን ይሄ ያንተ ማስጣም በጣም ማሳያ ነው እና በጣም በጣም ላደንቅልህ እፈልጋለሁ ይህንን ዘፈን መርጠህ በዚህ ልክ መጫወትን በድጋሚ ኮከብ ባንዶችን መሀል ላይ ያደረጉትን ሪአሬንጅመንት በጣም ዲኮሬት ያደርጋል ሙዚቃውን እና ይሄ ተደጋጋሚ ስሜቱን ያጠፋል ቫሬሽኑ እና በደንብ ፊል አድርገህ እነሱ ሲጨርሱ ወደ አንተ ሲመለሱ ምናምን ሳይረብሽህ በጥሩ ሁኔታ ፊል አርገው ነበር እየዘፈንኪ ነበረው። ና እሱ በጣም የሚደነቅ ነገር ነው። በጣም ብዙ ቦታ በጣም ብዙ ነገሩ ግሩም ነው። ኮንፊደንስህ አሁን እዚህ ላይ በደንብ የድምጽ ህወቱን በደም ፍንትቡ ብሎ ነው የታየው። ና ለዚህ ነው ሁሉ ጊዜ ስንልህ የነበረው የሆነ ጊዜ ላይ ዝቅ የሆነ ጊዜ ላይ ከፍ የሚል ፐርፎርማንስ አይኖር፣ በጣም ወጥነት የኖረው ሁሉ ጊዜ ከፍታ ላይ ለመቆየት ብትችል እያል ነው። ምንም ምክንያቱ የዮሴፍ አቅም ዮሴፍ ራሱ የሚያውቁ አይመስለኝም በጣም ኃይለኛ ፖቴንሻል ያለው ተወዳዳሪ ስለሆነ እሺ ዮሴፍ፣ በመጀመሪያ እንደዚህ ዘናጭ ሙዚቃ ዛሬ በጣም ደስተኛ ነኝ። ኮከብ ባንድን እኔም በጣም ማድነቅና ማክበር እፈልጋለሁ። ሌላ ይህን ዘፈን መርጠኸው ረዥም ሰዓት አስተያየት አልጻፍኩኝም እና አስተያየት ሳልጽፍ ስቀር አንድ ችግር አለ ማለት ነው ብዬ ነው ማሰበው ራሴ ላይ ና በጣም ደስተኛ ነኝ። አዘፋፈን እንደዚህ ነው በቃ የሚዘፈነው በዚህ አይነት አዘፋፈን ነው። መስፈን ያለብህ ውድድር የሚለውን ስሜት መርሳት፣ በቃ ይሄ ነው። መድረክ ላይ መቆም በጣም ከባድ ነው። ድምፃዊ መሆን ከባድ ነው። ስለዚህ ይህን አሸንፈ ፍርሃትን አስወግደ እኔ መሰለኝ እንደውም በቃ ከፋና ውድድር ያው ውድድሩን አሸንፌ ስወጣ እንደዚህ ነው ምዘፍ ነው የሚል የመጨረሻ አዘፋፈን ያሳየ ነው ይመስለኝ። በጣም ደስተኛ ነኝ። እኔ ዘጠኝ ሺ ዘጠኝ ስልሳ ሰጥቻለሁ በጣም አሪፍ ነው።